ሰላም ጤና ስትን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎቹን ይዘን ቀርበናል። በቅድሚያ ማርቶቹ፣ ቢሮው በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣው ደንብ ከዛሬ ጀምሮ ተግባራዊ ማድረግ እንደሚጀምር አስታወቀ። ህገ ወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን ብር የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ ተደረገ። የቀድሞዋ ፕሬዚዳንት ሳህለወርቅ ዘውዴ በኮንጎ የሽምግልና ጥረት ውስጥ እንዲካተቱ ሀሳብ ቀረበ። የሶማሊያ መንግስት አሸባሪው በሀገሪቱ ፕሬዚዳንት አጀብ ላይ ጥቃት ማድረሱን አረጋገጠ። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። ፕሬዚዳንት ፑቲን በዩክሬን የኃይል መሰረተ ልማት ላይ ጥቃት እንዳይፈጸም ትእዛዝ ሰጡ። ቢሮው በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣው ደንብ ከዛሬ ጀምሮ ተግባራዊ ማድረግ እንደሚጀምር አስታወቀ። አዲስ አበባ ንግድ ቢሮ ከከተማ አስተዳደሩ ካቢኔ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ ያወጣውን ደንብ ከዛሬ መጋቢት 10 2017 ዓ.ም ጀምሮ ተግባራዊ እንደሚያደርግ አስታወቀ። ተግባራዊ ይደረጋል የተባለው ደንብ በመዲናዋ ዋና መንገዶች ላይ የሚገኙ አገልግሎት ሰጪ ተቋማት ቢያንስ እስከ ምሽቱ 3 ሰዓት ክፍት እንዲሆኑና አገልግሎት እንዲሰጡ ያስገድዳል። ከዛሬ መጋቢት 10 2017 ዓ.ም ጀምሮ ሙሉ ለሙሉ ተግባራዊ ይደረጋል የተባለው ደንቡ ለማህበረሰቡ የማስተዋወቅ ስራም ይሰራል ተብሏል። በደንቡ የተካተቱት ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው እንደሚደረግ ና ደንቡን የማስታወቅ ስራ ምን እንደሚሰራ አመላክቷል በመዲናዋ ዋና መንገዶች ላይ የሚገኙ አገልግሎት ሰጪ ተቋማት ቢያንስ እስከ ምሽቱ ሶስት ሰዓት ክፍት እንዲሆኑ ና አገልግሎት እንዲሰጡ የአዲስ አበባ ከተማ አስተዳደር ንግድ ቢሮ መወሰኑ የተመለከተ ዘገባ ማቅረባችን ይታወሳል ንግድ ቢሮ ለ11 ክፍላተ ከተሞች ሰኔ 7 2016 ዓም በጻፈው ደብዳቤ ለንግድ ማህበረሰቡ ውሳኔውን በማስገንዘብ ተግባራዊ እንዲያደርጉ አሳስቧል። ውሳኔው የተላለፈው የከተማዋን ኢኮኖሚ ወደ ላቀ ደረጃ ለማሸጋገር ና አጠቃላይ የስራ ባህርን የተጀመረው ቀንና ሌሊት የመስራት ጅማሮ ለማሳደግ መሆኑን ቢሮ በወቅቱ ገልጿል። ቢሮው በወጣው መግለጫ የስራ ባህልን ይበልጥ ለማዳበር፣ የኢኮኖሚ እድገትን ለማፋጠን፣ የከተማዋን ተወዳዳሪነት እውን ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድ አገልግሎት መስጫ ተቋማት አገልግሎት የሚሰጡበት ምቹ ሁኔታ መፍጠር አስፈላጊ በመሆኑ ደንቡ መውጣቱን አስታውሷል። ሕገወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን ብር የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ ተደረገ። የጅ ተወካዮችን ምክር ቤት ጥራ 1ንድ 2017 ዓም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ዓም ጀምሮ ተግባራዊ ሆኗል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የስርዓት እርምጃዎችን ያስቀጣል። አዲሱ የነዳጅ ውጤቶች ግብይት አዋጅ 1363 ዝባ 2017 በተለይም በህገወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺ ብር የሚደርስ ቅጣት እንደሚያስጠል ተገልጿል። የነዳጅ ውጤቶችን ከተፈቀደው ቦታ ውጭ ያከማቸ ወይም ያላግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶ እስከ አምስት ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር የሚደርስ ቅጣት ይጣላል። በመንግስት ቁጥጥር ስር ያሉ የነዳጅ ውጤቶችን ከመንግስት ከተመነው በላይ የሸጠ ሰው ለመጀመሪያ ጊዜ ሲያጠፋ ከ350 ሺህ እስከ 500 ሺህ ብር፣ በድጋሚ ሲያጠፋ ደግሞ ከአምስት ዓመት የሚደርስ ጽኑ እስራትና ከ350 ሺህ እስከ 500 ሺህ ብር የሚደርስ መቀጮ ይቀጣል።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 በኮንጎ ያለውን ግጭት ለመፍታት የምስራቅ አፍሪካ ማህበረሰብና የደቡብ አፍሪካ ልማት ማህበረሰብ ጥረት የጀመሩ ሲሆን ለዚህም ጥረታቸው ሽማግሌዎችን መምረጣቸውን መገለጹ ይታወሳል። የምረጧቸው ሽማግሌዎችም የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባሳንጆና የቀድሞ የኬንያ ፕሬዚዳንት ኡሁር ኬንያታ መሆናቸውን ባለፈው ተዘግቦ ነበር። ይሁንና የዴሞክራቲክ ኮንጎ መንግስት በሽማግሌዎች ውስጥ የጾታ ተዋጽኦ እንዲኖር በሚል ፕሬዚዳንት ሳህለወርቅ ዘውዴ እንዲካተቱ ሀሳብ ማቅረቡ ተዘግቧል። የሁለቱ ተቋማት የውጭ ጉዳይ ሚኒስቴሮች በዚምባብዌ ሀራሬ እያደረጉ ባሉት ስብሰባ ይህ ሀሳብ የቀረበ ቢሆንም እስካሁን መልስ እንዳልሰጠው ለመረዳት ተችሏል። የሶማሊያ መንግስት አሸባብ በሀገሪቱ ፕሬዚዳንት አጀብ ላይ ጥቃት ማድረሱን አረጋገጠ። ታጣቂው ቡድን በትላንትናው ዕለት ከቀትር በፊት ፕሬዚዳንት ሀሰን ሼክ መሐመድ ላይ ያነጣጠረ የቦንብ ጥቃት መፈጸሙ ተገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዚዳንት ሀሰን ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደተሰማሩበት ሽርሻ ባሌ ግንባር አካባቢዎች ታጅበው ሲጓዙ የቦምብ ፍንዳታ መከሰቱን አስታውሰዋል። ጥቃቱን ማክሸፉን ያመላከተው የሶማሊያ መንግስት መግለጫ አክሎም ፕሬዚዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውን ገልጸዋል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝዳንቱን አጀብ መመታቱን የገለጹት ሲሆን የፕሬዝዳንቱ መኖሪያ አቅራቢያ የአራት ሰዎች አስክሬን መመልከታቸውን ተናግረዋል። አልሻባብ በተደጋጋሚ ሶማሊያ ውስጥ ጥቃት ሲያደርስ የቆየ ታጣቂ ቡድን ቢሆንም ከጎርጎሮሳውያኑ 2014 ዓ ም ወዲህ በመሐመድ ላይ ያነጣጠረ ጥቃት ሲፈጽም የትላንቱ የመጀመሪያው መሆኑን የገለጹት በጠቀሱት ዓመት ሐሰን ሼክ መሀመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አሸባሪው ስፍራውን በቦንብ ማገያቱ ተነግሯል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ያለው ግጭት ምንም ሚና የላትም ብለዋል። የውጭ ጉዳይ ሚኒስቴሩ ኢትዮጵያ የጎረቤቶቹ ሉዓላዊነትና የግዛት አንድነት እንድታከብር ግፍት እንዲደረግባት ለዓለም አቀፍ ማህበረሰቡ ጥያቄ አቅርበዋል። ኦስማን ይህንን የተናገሩት ማክሰኞ መጋቢት 9/2017 ዓ.ም መቀመጫውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት የኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጡት የዲፕሎማቲክ ማህበረሰብ አባላት አምባሳደሮችና ዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስቴሩ የማነ ገብረ መስቀል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የሀገር ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ አይዘነጋም። የኤርትራ የውጭ ጉዳይ ሚኒስትር በሰጡት ማብራሪያ ሶስት ጉዳዮች በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ የቀረቡት ሀሰተኛ ክሶችን የሚመለከቱ እንደሆኑ በማስታወቂያ ሚኒስቴሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያው ስምምነት የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነም ጠቅሷል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ በአዲስ አበባ ለሚገኙ ዲፕሎማቲክ ማህበረሰብ ከሰጡ ከቀናት በኋላ ነው። ፕሬዚዳንት ፑቲን በዩክሬን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጸም ትዕዛዝ ሰጡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የሩሲያው አቻቸው የሩሲያ ዩክሬን ጦርነት ማስቆም በሚቻልባቸው ጉዳዮች ላይ ተወያይተዋል። ሁለቱ መሪዎች ባደረጉት ረጅም የስልክ ውይይት ከሶስት አስርት ዓመታት በኋላ በኃይልና በሌሎች መሰረተ ልማቶች ላይ የሚደረጉ ጥቃቶችን የሚያስቆም ከፊል የተኩስ አቁም ስምምነት እንዲደረግ ተስማምተዋል። ይህንን ተከትለው ፕሬዚዳንት ፑቲን በዩክሬን የኃይል ማመንጫ ጣቢያዎች ላይ የሚፈጸም ጥቃት እንዲቆሙ ወዲያውኑ ትዕዛዝ መስጠታቸውን ከክሬምሊን የወጡ መረጃዎች ያመላክታሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ሴሌንስኪ በበኩላቸው ሩሲያ የኃይል መሰረተ ልማቶች ላይ የምታደርገውን ጥቃት ማቆሟን አሜሪካ ካረጋገጠች ዩክሬንን በ30 ቀናት የተገደበ ተመሳሳይ እርምጃዎችን እንደምትወስድ ተናግረዋል። ፑቲንና ትራምፕ ባደረጉት ውይይት በቀጣይም በባህር ላይ በሚደረገው ጦርነት የሚቆምበት መንገድ ለመፈለግ በመካከለኛው ምስራቅ የተጀመረውን ድርድር ለመቀጠል መስማማታቸውን ዋሽንግተን ፖስት ዘግቧል። ክሬምሊን በዩክሬን ያለው ግጭት በሰላማዊ መንገድ እንዲፈታ ለኪየቭ የሚደረገው የውጭ ወታደራዊ ና ሚያ መረጃ ድጋፍ ሙሉ በሙሉ መቆሙ ቁልፍ ቅድመ ሁኔታ ነው ብሏል። አድማች ተመልካቾቻችን ከቶፕ ኒውስ ኔትወርክ ላለት ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።